የኢትዮጵያ ገቢዎችና ጉምሩክ ባለስልጣን የ2008 በጀት ዓመት የሪፎርም እና የመልካም አስተዳደር እቅድ አፈጻጸም ሪፖርት ላይ ከከፍተኛ ግብር ከፋዮች ጋር ውይይት አድርጓል። በውይይቱም ግብር ከፋዮች ተቋሙ ሊያያቸው ይገባል ያሉትን ጉዳዮች አንስተው ምላሽ ተሰጥቷቸዋል። ታክሲ ከፋዩ ፊት ለፊት ሲገድ የሚታየው ፊት ከባድ ነው። ቆሜ እናግሬ ወረቀት እየጻፉ ቀና ብሎ አዩም። ቆሜ ቆሜ ቁጭ በሊም አይሉም ምንም አይሉም በቃ ይሄ ኖር ነው በጣም በሀገሪቱ ካሉት ሴክተር መስሪያ ቤቶች ትልቁ የሰው ኃይል ቁጥር ያለው የሚመስለኝ ገቢዎች እና ጉምሩክ ነው። ከአስር ሺህ በላይ ሰራተኛ አለ። ይህ ሰራተኛ ይብዛ ቢነስም በተሰማራበት የስራ መስክ እንዲገመገም እንዲፈተሽ ለማድረግ ተሞክሯል። የከፋ ችግር ያለባቸው ለማጥራት ተሞክሯል። በህግ መጠየቅ ያለባቸው ሰራተኞቹን በህግ እንዲጠየቅ ተደርጓል። ድክመታቸው ወይም ስህተታቸው አርመው መስተካከል ያለባቸው ሰራተኞች ደግሞ በምክር እና በተግሳስ ታልፈዋል ማለት ነው። ኦዲተሮቻችን የሚያቀርቡት ሪፖርት በሙሉ አቤቱታው ሲቀርብ ከሃምሳ ፐርሰንት በላይ ትክክል አይደለም እየተባለ ስራ እየሰራን ነው ወይስ እያጉላላን ነው ወይ የሚለውን ለመፍታት ምንድን ነው ያቀዳችሁት? ታክሲ ኦዲተሮች ጋር ተያይዞ የተነሳው ነገር ሁለት ችግር ነው የሚታየው። አንደኛ የኛ የመስሪያ ቤቱ የታክሲ ኦዲተሮች አሉ። ሁለተኛ ደግሞ የግል ላይሰንስ አውጥተው የሚሰሩ ኦዲተሮች አሉ። የግል ላይሰንስ አውጥተው የእናንተን ሂሳብ የሚሰሩ ኦዲተሮች ሰፊ የሆነ የሥነ ምግባር ችግር አለባቸው። የናንተን ወጪ አላግባብ በማናር ለመንግስት ገቢ መሆን ያለበትን ግብር እንዳይገባ በመከላከል ችግር የሚፈጥሩ የግል ኦዲተሮች አሉ፣ የሥነ ምግባር ችግር ያለባቸው። እኔ አሁን መርካቶ ስንሄድ ክር ለመግዛት ባት የለን። ባት የምትፈልግ ከሆነ ወደዛ ሄድ ትባላለህ። ያው ትገዛለህ። ግን ስራ እንዳይቆም የጉምሩክ ሰራተኞች ግን ሰላሳ አረባ ቢሮ አሉ እዛ ለምናስቸግራቸው እውነት ጠፍቶባቸው ነው? እውነት የተቀመጡ ኮንትሮባንድ መጋዘኖች ጠፍቶባቸው ነው? እውነት ያለባት የሚሸጥ ጠፍቶባቸው ነው? ይሄ ሲስተም ነው ያስፈልገው። አንዱ በደረሰ እየሰራ አንዱ ካሽ ሬጅስተር አስገብቶ እየሰራ ጎረቤት ላይ ገዝቶት አለስም አለኝ ይላል ሰው። የእኛ ሰው ስኬድ ነገር ግን አይጠቀምበትም። ይህንን ስርዓት አስይዙት። አብረና አስይዘው ከሆነ ትክክል ነው። እዚህ ላይ ስንፍናለን ስንፍናለን ያዝለቀቃለሁ ብለን ብንወስደው፣ ባለስልጣኑ በቀጣይም የአገልግሎት አሰጣጡን በማሳደግ ከግብር ከፋዮች የሚነሱ ቅሬታዎችን ለመፍታት እንደሚሰራ አስታውቋል።